የተለያዩ የመንግስት ደረጃ ላይ ያሉ ሰዎች ውጭ ሀገር ሄዶ የሚታከሙበት ምክንያቱ ምንድነው ነው? ከእናንተ ነው መልስ የምፈልገው። ምክንያቱ ምንድን ነው? የጤና ጥራቱ ላይ ጥያቄ ያላቸው ሀገር ውስጥ ባሉ፣ ወይስ ኢንፍራስትራክቸሩ ላይ ጥራት ጥያቄ ያላቸው ወይስ ምንድን ነው የሚለውን ነገር ከእናንተ ነው መስማት የምፈልገው። ያንን እኮ ካወቁ መስራት ነበረባቸው እዚሁ። ያንን ካወቁ አይ እዚህ ሀገር ከታከምኩኝ እሞት አለው ብሎ ካሰበ ለሕይወቱ ከፈራ ለሌላውም እንደዛ መፍራት ነበረበት። ባለፈው ወር 3800 ገደማ የሚጠጉ ሬዚደንት በፖስት ግራጁዌት ደረጃ የሚማሩ ከቅድም ያነሳቸው ጥያቄዎች ስላለ የእነሱን የደሞዝ ጉዳይ የፌዴራል መንግስት ችግሩን ይፍታ ስንል ግማሽ ቢሊየን ብር ይጨምሩ። እዚህ ጋር ተደጋግሞ ተነስቷል የውጭ ሕክምና ባለስልጣኖች ይታከማሉ የሚለው። እንደዚህ አይነት መመሪያ አለ። ባለስልጣኖች ውጭ ይታከሙ የሚል መመሪያ አለ። የሚታከሙ ሰዎችም አሉ። ለሁላችንም ተንጋተን የምንሰለፍ ከመሰላችሁ ትንሽ ተሳስታችኋል። የማይታከሙ ሰዎችም አሉ። ህክምና መሄድ ደስና ተብለስ ይሄ ሰው ሲቸገር ነው ህክምና መሄድ ግን አሉ ለግሉ ሴክተር እኛ አሁን የአዲስ አባ አበባ የግል ጤና ተቋማት ማህበር አለን። ሁጅ የሆነ ማህበር አለ የአዲስ አበባ የግል ጤና የክሊኒኮች ማህበር አለን። ቢቻል በማህበሩ እንኳን ሰፊ ቦታ ተሰጥቶን ባንኮክን ለምን አንገነባም? የህክምናት ትምህርት ጥራት ወድቋል። በተለይ አንደር ግራጅዌት ላይ ሁላችሁም ያው ሐኪሞች ታውቃላችሁ ፍለድ ኤንድ ሪቴይን ፖሊሲ የሚባል ተካሂዷል። እኔ ሁለት ሺህ አንድ ጎንደር ስመረቅ 50 ተማሪዎች ነበርን። ዛሬ 400 እና 500 አንድ አልጋ ሳይጨመር አንድ ሀኪም ቁጥር ሳይጨመር እየተሰራ ነው ያለው። በዚህ ሁኔታ ስለ ህክምና ጥራት ልናወራ አንችልም። የህክምና ትምህርት በተለይ አንደርግራጁዌት ላይ ያለው ወድቋል። ስለዚህ መነሳት አለበት፣ ለዛ በደንብ መሰራት አለበት የሚል እምነት አለኝ። ሁለተኛው በየትኛው ህግት በመጣ ህግ ነው ኢትዮጵያ ውስጥ በእርግጠኝነት ይሄን በአዋጅ የወጣ አለ። የኮስት ሼሪንግ የራሱ ፕሪንሲፕል አለው ሌላ ሁሉ ሙያተኛ የሚከተለው ያ ግን በአንድ ሰርኩላር ነው ይሄ 500 ሺህ ካልከፈሉ እንዳይወስዱ ተብሎ እስካሁን እስከዛሬ ያውቀን ድረስ አንድ ሐኪም ይወጣ አለ ብል 500 ወይም ሙያ ድሬን ስጡኝ ብል 500 ሺህ ብር ነው የሚከፍለው ይሄ ህገ ወጥ ነው። የነርስ ሙያ በዝቅተኛ የሚታይበት ስለሌላው ባለሙያ እያናነኩ አይደለም። የሌላውን ሙያ ዝቅ እያደረግኩ አይደለም። ፌር በሆነ ነገር እነርሱን የማይታየው ለምንድን ነው? ችግሮች ጤና ጥበቃ ላይ ብቻ አይደለም። ሆስፒታሎች አሉ። ለምንድን ነው ሆስፒታሎች ጤናን ከመስጠት ወጣ ያለ ነገር የሚያስቡት? የሆስፒታል ማኔጅመንት ይመቻቻቸዋል፣ ደስ ይላቸዋል ማለት እነሱም በየደረጃው ቤት ይኖራቸዋል። ስለዚህ እንደዚህ አይነት ኢሹ ሲነሳ የሚያነሳን መኮርኮም ወደ ታች መጨፍለቅ ነው። ይሄ እሱ እንዳይነሳ ወደ ላይ አይሰማም። ሁለተኛው የተለያየ የክፍያ ስርዓት ተነግሯል። ቅድም ኦሮሚያ ላይ ሲኬድ የተለያየ ይከፈላል፣ አዲስ አበባ ሲመጣ የተለያየ ይከፈላል። ፌዴራሊዝም ነው ስርዓታችን፣ ግን በሲቪል ሰርቪስ ነው የምንተዳደረው ደግሞ ግራ የሚገባ ነው። ኢትዮጵያ ውስጥ አንድ ሰው ሲታመም ሁሉም ወደ ጥቁር አንበሳና ወደ ጳውሎስ ነው ሪፈር የሚደረገው። አንድ እኮ ደህና ነገር እንኳን የለም እኮ አንድ ደህና መሳሪያ እኮ ክልል ላይ የለም። ሁሉም ሰው ብላክ ላይን ይመጣል። አሁን ብላክ ላይንም ወደ ጀነራል ሆስፒታልነት እየወረደ ነው ያለው፣ ምንም ነገር ማቴሪያል የለውም። ስለዚህ ይሄ ነገር ትኩረት ሊሰጣቸው ይገባል፣ ሆስፒታሎቻችን ማለት ነው። አንዳንዴም ምናልባት አዲስ ህግ ቢወጣና ሁሉም የመንግስት ባለስልጣናት በመንግስት ሆስፒታል ብቻ ነው መታከም ያለባቸው ቢባል ጥሩ ይሆን ነበር። ምክንያቱም በደንብ ይይዙታል ማለት ነው። ሁለተኛው የመልካም አስተዳደር ችግር ነው። በህክምና ውስጥ የሚደረጉ ማንኛውም ሹመቶች እውቀትን መሰረት ያደረጉ አይደሉም፣ ወይ በዝምድና ነው እንደተባለው፣ ወይ በእንትን ነው። ለዚህ ማሳያ የሚሆነው ጥናልት ያልተደረገባቸው የብዙ ሚሊዮን ብር መድኃኒቶች ይገዛሉ፣ መሳሪያዎች ይገዛሉ። ተበላሽተው ሌላ ብር ወጥቶባቸው ይቃጠላሉ። ስለዚህ የሚደረጉ ማንኛውም ሹመቶች በእውቀት ላይ የተመሰረቱ ቢሆን መልካም ነው። ሁለት ካርዲያክ ሰርጅን ለመቶ ሚሊዮን ህዝብ ነው ያለው። አንድ ካርዲያክ ኢንቴንሲቪስት ለ110 ሚሊዮን ህዝብ ነው ያለው። እንደዛ በተቀመጠበት ፕሮፖርሽን ለምንድ ነው ተቋሙ በሙሉ አቅሙ እንኳን መስራት ባይችል በሃምሳ ፐርሰንት እንዲሰራም ሊደረግ የማይችለው ብለን ተደጋጋሚ ጥያቄዎችን ጠይቀናል። ከጤና ሚኒስትርን በጎ ምላሾች ነበሩ። ግን ችግሩ ምንድን ነው? አሰራሮች የህግ አግባቦቹ አይፈቅዱም። ተቋሙ የመንግስት ተቋም ስላልሆነ ህዝባዊ ተቋም ስለሆነ ህጎቹ እራሱን የቻለ በጀት ተመድቦለት እንዲሰራ አያደርግም። ሁሉም ተቋም የመንግስት ተቋም መሆን የለበትም እኮ። መንግስት ፕራዮሪቲ አለው በዚህ በኩል ተላላፊ በሽታዎች ህጻናቶችን እየገደሉብን ነው ያሉት ህጻናት ማዳን ሲቻል ለአንድ ታካሚ የልብ ህማን ታካሚ ላይ የሚወጣውን በጀት ይሄ ተቋም ተሸክሞ እስከዛሬ ደስ ከደረሰ አስፈላጊውን እገዛን ማድረግ እንዳያስችል ያደረገውን ፖሊሲ ለምንድ ነው መሻሻል ያቃተን? ፖሊሲዎች የሚወጡት ለህዝብ ጥቅም ታይተው ነው። ይህን ህዝብ ጥቅም የማይጠብቅ ፖሊሲ ከሆነ መሻሻል አለበት ይሄ የፈጣሪ ቃል አይደለም እንደ ደራሽ ጎርፍ በአንድ ጊዜ የዛሬ አምስት ዓመት ለሰራተኞቹ ደሞዝ መክፈል አቅቶት ሶስት ወር አካባቢ ላይ ማዕከሉ ሊዘጋ ሲል እንደ ደራሽ ጎርፍ የሆነ እርዳታ ይደረጋል ከተቋማት ይሄ የደራሽ ጎርፍ እርዳታ አይጠቅምም አፈሩንም ሚኒራሉንም ጥርግ አርጎ ይዞት እንደሚሄደ ሁሉ ተቋሙንም አልጠቀመው የሆነ ጊዜ ህንፃ ገነባ ህንፃ ገንብቶ እንደ አትራፊ ድርጅት ይህን ሁሉ ሰርቪስ በነፃ እየሰጠ ከህንፃ በሚሰበስበው ገንዘብ ነው ሳለር የሚከፍለው። ለዛም ነው ለአስር አመት ተቋም ውስጥ የሚሰራው የጤና ባለሙያ ደሞዝ የለው። እኛስ ለደሞዝ ብቃት አይደለም እናወራው፣ ደሞዝ አንስሆናል። አይደለም ህንፃ ተሰብስቦ በሚከራይ ገንዘብ ነው ተቋሙ እየተዳደረ ያለው። ድስስ ቶታሊ አናክሴፕተብል። ከዛውም ህንፃ ደግሞ ግብር ይከፍላል ለመንግስት በምን አይነት አሰራር ነው ቢጠና፣ ከ2.5 ሚሊዮን ብር በላይ ግብር ይከፍላል። በዚህ በኩል ሙሉ ለሙሉ ነፃ አገልግሎት ይሰጣል። 2.5 ሚሊዮን ማለት በአመት 150 ህጻናትን ቀዶ ጥገና ያካሄድልናል። ይሄ በህንድ ሀገር ካልኩሌሽን ሲሰራ ነው፣ አነስተኛ ሂሳብ ያስከፍላሉ በሚባለው። እና የእኔ ጥያቄ ፍራግመንትድ የሆነ ጥያቄ አይደለም የፖሊሲ ለውጥ ያስፈልጋል ሌላው ችግራችን ምንድን ነው በመንግስት ተቋማት መካከል ተናቦ ያለ መስራት በተለይ በግዢ ሂደቱ ላይ በቅርቡ ከጤና ሚኒስቴር የተደረገ ድጋፍ አለ ይሄንን ኮንሱመብልስ ወይም አላቂ እቃዎቹን ግዢ ለማድረግ ተሞክሯል ይሄ ሂደት ግን በጣም ረጅም ጊዜ ነው የሚፈጀው ልክ ምናልባት ብረት እንደማስመጣት ወይም የተለያዩ አላቂ እቃዎችን እንደማስመጣት ያክል በጣም ውስብስብ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 ሱዳን በሳንክሽን ውስጥ ያለች፣ በማዕቀብ ውስጥ ያለች ሀገር ለዛ ህል ሴንተር ወይም ልክ እንደኛ ህዝባዊ ላልሆነ ተቋም አምስት ሚሊዮን ዩሮ ትመድባለች። መንግስት ያንን ተቋም ለማገዝ መንግስታዊ ተቋም ባይሆንም የህዝብ ተቋም እስከሆነ ድረስ ለዛም ነው በቅርብ ጊዜ በጎ አድራጎት የሚሰሩ ማህበራት የተደራጁትን መንግስት እየደገፈ ያለው። ምክንያቱም መንግስት እየሰራ መስራት የሚገባውን ስራ እየሰራ ካለ ይሄ ማዕከል ግዴታ የመንግስት ተቋም መሆን የለበትም። እኛ ስራውን እንስራላችሁ፣ እናንተ ብዙ የሚያስቸግራችሁ ብዙ ፕራዮሪቲ አለ እኮ ሀገሪቷ ውስጥ እሱን ስሩ እናንተ። ለእኛ ግን ቢያንስ ቤዚክ ኒዱን ስጡን። እኛ ለኢንጆሪ አንፈልግም። አንድ ሁለት ህፃን በሳምንት ከምናክም አምስት ህፃን እናድር። ይሄ ቲም ለእርሱም ለኢንተርናሽናል ዲፕሎማሲ ይጠቀሙበታል ብዬ የማስበው፣ ለምሳሌ በኢትዮ ኤርትራ ሪሌሽንሽፕ፣ ኤርትራ ውስጥ የልብ ማዕከል አለ፣ ባለሙያ የላቸውም፣ መሳሪያ ያላቸው እስከማውቀው ድረስ እርግጠኛ ባልሆንም፣ ዩጋንዳ ውስጥም ተመሳሳይ ሁኔታ አለ። ሩዋንዳ ውስጥም ተመሳሳይ ሁኔታ አለ። የኢትዮጵያ አየር መንገድ ኩራታችን ነው። ትኬታችንን ሙሉ ለሙሉ ሸፍኖልን እኛ ሚሽን አዘጋጅተን ለምንድን ነው የሄደን የማንሰራው? ሲአርሲ ጉዳይ አሁን በቅርብ ኢትዮጵያ ውስጥ የመጣ ነገር ነው። ኮምፓሽኔት ሬስፔክትፉል እንደ ኬሪንግ ማለት ነው እና ኮምፓሽኔት የጤና ባለሙያን ማለት የቅድሙን ደግማ አለው የጤና ባለሙያን መስደብ ነው። ኮምፓሽኔት አይደለህም ብሎ ትሬኒንግ መስጠት መስደብ ነው። ለምንድን ነው ይሄንን የምለው? ይሄንን ማሳያ ሌላ ቦታ አትሄዱ። ይሄው እዛ ጋር እይቴ ዶክተር ማን እንደሆነች ስሟን ባላቅም ለፔሸንቷ ብላ ነው ያለቀሰችው። እዚህ ጋር ለራሷ አይደለም ለፔሸንቱ አግልጥ እዚህ ጋር አያሳስበኛል፣ የፔሸንቱ ጉዳይ ብላ ነው ያለቀሰችው። ከዚህ በላይ ኬር ምን አለ? ከዚህ በላይ ኮምፓሽኔት ምን አለ? ሌላው እኮ የነዛን ህፃናት ህይወት ራሱ ምን ላይ እንዳሉ አያውቁም። እኛ ግን ቀርበን ስለምሰራ፣ አብረን ስለምሰራ የእነሱ ጉዳይ በጣም ያሳስበናል። ብር እያዋጣን እኮ ነው የምናሳክማቸው። አድሚት እያስደረግን ነው የምናሳክማቸው። ይሄ እኮ ሁሉም ሴክተር ላይ ያለውን ባለሙያ ብታዩና ጤና ባለሙያን ስታዩ ኮምፓሽኔቱ ማን እንደሆነ፣ ለምንድነው ኮምፓሽኔት የሆነ ብለን ስናስብ፣ ተመድቦ አይደለም የገባበት፣ ፈልጎ ነው የገባበት። ፈልጎ መጀመሪያ እራሱ እኔ እንደዚህ መሆን ፈልጋለሁ ብሎ ነው የገባበት። እንደዛ ብሎ የሚገባበት ደግሞ ሰው ኮምፓሽኔት ይሆናል፣ ምንም ጥርጣሬ የለው። ስለዚህ አንተ ኮምፓሽኔት አይደለም ብሎ ጤና ባለሙያ ማስተማር ራሱ ስድብ ነው። ራዘር ማድረግ ያለብን ምንድነው? የምናስተምርበትን መንገድ መቀየስ ነው የትምህርቱን ፖሊሲ መቀየስ ነው የሚያስፈልገን። ሌላው ሄልዝ ሰርቪስ ኳሊቲውን እኔ አሁን እንግዲህ ሌሎቹ እንዳነሱት የተለያዩ የመንግስት ደረጃ ላይ ያሉ ሰዎች ውጭ ሀገር ሄዶ የሚታከሙበት ምክንያቱ ምንድነው? ነው ከእናንተ ነው መልስ የምንፈልገው። ምክንያቱ ምንድነው? የጤና ጥራቱ ላይ ጥያቄ ያላቸው ሀገር ውስጥ ባሉ ወይስ ኢንፍራስትራክቸሩ ላይ ጥራት ጥያቄ ያላቸው ወይስ ምንድነው የሚለውን ነገር ከእናንተ ነው መስማት የምንፈልገው። ያንን እኮ ካወቁ መስራት ነበረባቸው እዚሁ ያንን ታወቁ። አይ እዚህ ሀገር ከታከምኩኝ እሞት አለው ብሎ ካሰበ ለህይወቱ ከፈራ ለሌላውም እንደዛ መፍራት ነበረበት። ለምን ሌሎቹ ሌሎቹ መውጣት የማይችሉት ወደ ላይ ሄዶ መታከም የማይችሉት ምንም አማራጭ ስለሌላቸው መጥቶ እዚህ ጋር ነው የሚታከሙት። ስለዚህ የነሱ እጣፋንታ ምንድን ነው ማለት ነው፣ ሞትን ቢሆን ያው ነው የታወቀ ነው ማለት ነው። ያኛው ግን ቅድም እንደተባለው ሞትን ፍራቻ ወደ ውጭ ሀገር ይሄዳል። ታክሞም ሊመጣ ይችላል። ብዙ የምንሰማቸው እንትኖች አሉ። ነገር ግን ይሄንን እያወቀ ችግሩ እንዳለ እያወቀ አሁንም ቀጥሎ ወደ ውጭ ሀገር ነው እንጂ የሚሄደው። ይሄንን ውጭ ሀገር ያለውን ሴታ እዚያ አምጥቼ እሰራበታለሁ አይልም። ፎር ዳት ማተር ውስጥ ሀገር ያለውን ሐኪም እና ሰራተኛም እምነት የለባቸው ከውጭ ሀገር እያመጡ ነው እዚህ ጋር እንዲሰሩ የሚያደርጉት። ስለዚህ እነዚህ ነገሮች መስተካከል አለባቸው። ከጥራቱ ጋር በተያያዘ ማለት ነው ከህክምና አንፃር ትኩረት ተነፍጓል የሚል ሰፊ ስለሆነ ግዢን በሚመለከት ላለፉት ዓመታት ከፍተኛ ጭቅጭቅ ነበር። ህክምና ሴክተር ውስጥ የፍሬምወርክ የጨረታ ግዢው እንደዛ ስላልነበረ በሬጀንት፣ በማቴሪያል በአቅርቦት ከፍተኛ ችግር አለ የሚል መጥቶ የፍሬምወርክ ግዢ ከፈቀደን በኋላ አብዛኛው የላብ ኢኩዊፕመንት ሳንገዛ አቅራቢዎች እያቀረቡ እኛ ሬጀንት እየገዛ ነው የምንጠቀምበት ዕድል ተፈጥሯል። ቅድም ከዕቃ ጋር የምታነሱትን ነገር በተለይ አዲስ አበባ ላይ ብዙ ቦታ እየሰራ ነው ። ማስፋት ያስፈልጋል። ይሄ ውሳኔ ብዙ ችግር ፈጥቷል። ኢንስቲቱሽናል ሁለተኛ፣ ኤፍኤማካን ወደ ኤፍዲኤን ቀይር፣ ፎከሱ ምግብና ድራግ ይሁን፣ ብዙ ነገር ይዞ ሴክተሩን የሚያቀጭጭ ስራ አይስራ፣ ያንበት አንዱ ነገር አንድ መድኃኒት ኢትዮጵያ ውስጥ ገብቶ ለመመዝገብ አንድ የመድኃኒት አይነት ለመመዝገብ 200 ቀናት ያስፈልገዋል ሲባል ኢንስቲትዩሽኑን ፉድ እና ድራግ ላይ ፎከስ እንዲያደርግ በማድረግ 14፣ 15 ቀናት ዝቅ እንዲል ተደርጓል። ይሄ ማለት አዳዲስ መድኃኒቶች ኢኖቬት ተደርገው ሲመጡ ሲፈጠሩ እኛ ስላላወቅናቸው ብቻ እኛ ጋር ስላልነበሩ ብቻ በፍጥነት ሰው ማዳን እንዳይችሉ እንዳይከላከል ያግዛል ማለት ነው። ኢንስቲትዩሽናል ቼንጅ ነው። በጀት ብቻ በዚህ ዓመት ውስጥ ተጨማሪ አምስት ጊዜ አሜር አቅርቧል። አምስት ጊዜ በጀት ተጨማሪ ተፈቅዶላቸዋል ተፈቅዶላ ሴክተሩ አምስት ጊዜ አምና ለእናንተ ሴክተር 30 ሚሊዮን ዳላር ብቻ ነው የተፈቀደው። ሃርድ ከረንሲ በሃርድ ከረንሲ እጥረት ምክንያት ሕክምና ተስተጓጉሏል ተብሎ ዘንድሮ ቅድም ያነሳዎት ችግር እንዳለ ሆኖ 130 ሚሊዮን የፈቀድነው ለህክምና ለክብና ሴክተር፣ ሰሞኑን እንኳን ባለፈው ወር 3800 ገደማ የሚጠጉ ሬዚደንት በፖስት ጋቢው ደረጃ የሚማሩ ከቅድም ያነሳቸው ጥያቄዎች ስላሉ የእነሱን የደሞዝ ጉዳይ የፌዴራል መንግስት ችግሩን ይፍታ ስንል ግማሽ ቢሊዮን ብር ይጨምሩ። ሰሞኑ ላስት መንት በየጤና ጣቢያው ቤት የለም ቅድም እንዳነሳችሁት አንጥፎ ይተኛሉ። እናም ጨምሮ ማለት ነው ሶስት መቶ ሃምሳ አራት ጤና ጣቢያዎች ላይ አራት ሺህ ብንቷ በስምንት ቤቶች ተሰርተዋል ዘንድሮ። እና ሴክተሩ ምንም ነገር አላገኘም ካላችሁ፣ ሌላው ደግሞ ምን ይላል የሚል ጥያቄ ያስነሳብኛል። ከዚህ በላይ ያስፈልገዋል ወይ ጥያቄ የለውም። ግን የተደረገውም በሙሉ ምንም ነገር እንዳልተደረገ እና እየተሰራ እንዳልነካ ካሰባችሁ ስህተት ይሆናል። ከመልስ አንጻር ነው ትንሽ ለማንሳት ዲዩቲ ለታክስ የሚጫንባቸው አካባቢዎች ሁሉም ጋር አይደለም፣ አሉ ተብሎ ኤግዘምት ተደርጓል። ለዚህ መንግስት በወር ሰባ ሚሊዮን ብር ያጣ ጠይቃቸዋል። ግን ተወስኗል፣ ከዲዩቲ ታክስ መክፈል የለባቸውም በሚል ዩኒፎርሚቲውን በሚመለከት በፌዴራል ደረጃ ነው የወሰን ነው። ይህንን ዩኒፎርም አ የሚባለው የሁሉም ክልሎች ጤና ቢሮ ኃላፊዎች ስላላችሁ በየክልላችሁ አብዛኛው ሙያተኛ ያነሳውን ሀሳብ ወስዳችሁ በየክልላችሁ ከክልሎች መሪዎች ጋር ፕሬዝዳንቶች ጋር ተጨማሪ ውይይት ማድረግ አለባችሁ። የክልል መሪዎች ኦሮሚያ ውስጥ ያለው ባህል አማራ ካለ አማራ ያለው ከትግራይ ስለሚለያይ አንዳንዶቹ ጋር ኢሹ የሆነው አንዳንዶቹ ጋር አይደለም። ተጨማሪ ውይይት፣ ዘርዘር ያለ ውይይት ማድረግ ይኖርባችኋል ክልል ስፔሲፊክ የሆኑ ጉዳዮች ማለት ነው። በፌዴራል መንግስት ግን ለታክስ ኤግዘምሽን ሰባ ሚሊዮን ብር ያሳጣል ተብሎ ተወስኗል። ኬር በሚመለከት ወደ ጎን እንጂ ወደ ላይ የለም የሚል ጥያቄ ቀርቦ ተወስኗል። ዲግሪ ኮስት ሼሪንግ ላይ የተጋነኑትን ሀሳቦች ትቼ ተጨማሪ ክፍያ እንዲቆም ተወስኗል። ያላችሁት ሻላችሁት እንደማንኛውም ሙያ ኮስት ሼር ማድረግ አለባችሁ። ለድርድር የሚቀርብ ጉዳይ አይደለም፣ ምክንያቱም ምታውቁት ነው። ነገር ግን ህክምናን በሚመለከት ካሽ ከሚፈለግ አንድ ሰው ግራጁዌት ካደረገ በኋላ በዚች አነስተኛ ደመወዝ አምስት ዓመት አስር ዓመት ሰርቶ ኮምፕንሴት ያድርግ ሊባል ይችላል። ተወያይታችሁ በፖሊሲ ማየት ብዙ አያስጨንቅም። እሱ ኢንካይንድ መክፈል ይቻላል፣ ካሽ ብቻ መሆን የለበትም። ሰውዬው ግራጁዌት ካደረገ በኋላ ሲያገለግል በአነስተኛ ደመወዝ ስለሚያገለግል ኤክስትራ ስራ ስለሚጠበቅበት፣ አንዳንድ ቦታ አንድ ሙያ ያላችሁ ሰዎች ለሶስት ስራ ስለሚሰሩ አምስት ወይ አስር ወይም የሆነ አመት ማገልገል በራሱ እንደ መክፈል ይቆጠር የሚል ነገር ሊታይ ይችላል። ባለሙያን በሚመለከት ያው እያከሙ የመታከም እድል አለማግኘት የሚለው ጥያቄ አትፌስ ቫልዩ ሲወሰድ ይከብዳል፣ ያሳዝናልም፣ ይከብዳል። የሚያክም ሰው ሲያሟ አይታከምም የሚለው ጉዳይ ችግሮች ነበሩት። አሁን ግን ሶሻል ሄልት ኢንሹራንስ አዋጅ እየተሰራ ስለሆነ በዛ ውስጥ ሪቫይዝ ለማድረግ ይሞከራል። ቢያንስ እዚህ ጋር ተደጋግሞ ተነስተዋል፣ የውጭ ህክምና ባለስልጣኖች ይታከማሉ የሚለው እንደዚህ አይነት መመሪያ ያለ፣ ባለስልጣኖች ውጭ ይታከሙ የሚል መመሪያ ያለ፣ የሚታከሙ ሰዎችም አሉ። ለሁላችን ተንጋፍተን የምንሰለፍ ከመሰላችሁ ትንሽ ተሳስታችኋል። የማይታከሙ ሰዎችም አሉ። ህክምና መሄድ ደስና ተብለስ ይ ሰው ሲቸገር ነው ህክምና መሄዱ። ግን መቅረት አለበት የሚቀረው እናንተ ባያችሁበት መንገድ ብቻ አይደለም። የኔን ሄልት ሂስትሪ እናንተ እያላችሁ የሆነ ሰው እንዲያውቅ ማድረግ በራሱ የናሽናል ሴኩሪቲ ኢሹ ነው። ዝርዝር የኔን ችግሮች የሚያቅ ሚስተር ኤክስ የሚባል ሐኪም ካለ ብዙ ነገር ሊያደርግበት ይችላል። ያው እንደምታውቁት የራስ ምንም ቢሆን አሁን ያለውን የባህሪ መለውጥታችሁ የራስን እዚህ ቢሆን፣ አንደኛ ኮንትራትን ፈጸም ይቻላል። የኔ ሀኪም አንተ ነህ ተብሎ ግዴታ ተጥሎበት መረጃ አታወጣ ምናምን ሊባል ይችላል። ሁለተኛ ቢያንስ ቢጎዳህም ሀገርን በሚጎዳ መልክ ላይጠቀምበት ተቀመበት። የመቻድሩ ሰፊ ነው። ውጭ መሄድ እንደ ጌጥ እንደ ጸጋ ወይም እንደ ሽልማት የሚወሰድባቸው ነገሮች እንዳሉ ሆኖ ለትምህርት ጥሩ ነው፣ ለኤክስፖዥር ጥሩ ነው፣ ለቫኬሽን ጥሩ ነው። ሕክምናን በሚመለከት ግን እናንተ ባነሳችሁበት ጉዳይ ብቻ ሳይሆን በተለይ ለባለስልጣናት ጥሩ አይደለም። ባለስልጣን ሙሉ በሙሉ እሱ የራሱ ብቻ አይደለም፣ በሱ ደህንነት ምክንያት የሚፈጠሩ ጉዳዮች ስለሚኖሩ የሚሻለው እዚሁ ሲሆን ነው። ሄልዝ ኤክስቴንሽን ትኩረት ይሰጠው። ትክክለኛ ሀሳብ ነው። ትኩረት ቢሰጠው ይሻላል፣ ብዙ ስራ ስለሚሰራ ነገር ግን ሄልዝ ኤክስቴንሽን ነው ባክቦን፣ ነርስ ነው ባክቦን፣ ሰርጅን ነው ባክቦን፣ የልብ ነው ልብ የሚያክመው፣ እንደሱ እንደሱ ከሆነ ጥሩ አይደለም። ቲም ነው ህክምና፣ ቲም ነው ፋንክሽናል ቲም ነው የሚባለው ቲሙ ራሱ መቀስ የሚያቀብለው ላይት የሚያበራውም ሰውዬ ሂስትሪ ፕሮፐርሊ ኢንፎርም የሚያደርገውም ሰውዬ የአይቲ ፕሮፌሽናል ቢሆንም ሁሉ ካልተደመሩ በስተቀረበ ህክምና ሰውየውን አልቲሜትሊ ማዳን ያስቸግራል እና ሁላችሁም የእያንዳንዳችሁ ሙያ ሰው ለማዳን ኢምፖርታንት ነው። ሰው ለማዳን አንዳችሁ ካጎደላችሁ የሚጎል ነገር አለ። በዛ ሀሳብ ቢያዝ ነው ጥሩ የሚሆነው። የህክምና ስህተት ኢትዮጵያ ላይ ፐርሰንቴጁን አላውቅም ግን ሁሉም አለማለት። በአሜሪካ ሶስተኛው ገዳይ እሱ፣ እኛ ጋርም የሚቀጥሉት አስር አስራ አምስት ዓመታት ይቀጥላል። ህክምና ላይ ስህተቶች ይፈጠማሉ በብዙ ምክንያት፣ አንዱ ቅድም እንደተባለው ብዙ ሰዓት የሚሰሩ ሰዎች በድካም በስንፍና ሊሆን ይችላል። የህዝቦች ትረስት እና እምነት ሚዲያም የሚያበላሸው አለ፣ ባለስልጣንም የሚያበላሸው አለ። አልቲሜትሊ ግን ሰው እናንተ ጋር መጥቶ ያየውን ነው የሚሆነው። ሚዲያ ማስተካከል አለበት። እኛ እናስተካክላለን። እኛን ብናብላሸው ግን ዋናው እናንተም ሰርቪስ ስለሆነ እዛ ማየት ይኖርባቸዋል። የግል ሴክተር መደገፍ በጣም ኢምፖርታንት ነው፣ ምክንያቱም ህክምና የግል ሴክተር ካላጠናከርን በስተቀር አይፈታም። ስታንዳርድ ያው ዲቫይስ እየተደረገ ነው፣ ምጣቁ ይመስለኛል። እዛ ውስጥ አብዛኛው ችግር እየተፈታ ይሄዳል። ጂቪ ተፈቅዶላቸዋል ከውጭ ሰዎች ጋር ከዚህ ቀደም የነበረውን ችግር ለሚፈታ ይሄ ተዶላቸዋል በዛ ማየት ነው። ፖሊሲ በሚመለከት ምንም ችግር የለም። ፖሊሲ ሪቫይዝ ማለት አንድ ፖሊሲን ያላችሁ እሱን በሚመለከት ሪቫይዝ ማድረግ ምንም ችግር የለውም። በደንብ ኦርጋናይዝ ናችሁ። ጽሑፋችሁ ከጤና ጥበቃ ጋር ተወያየታችሁ ችዩት ምን ችግር አለው? የሚሻሻል ነገር ከእናንተ ወዲያ ያናሻሽሏል። እሱ ብዙ ችግር የለውም። የነርስ ሪስክ አልዋንስ እሱ እንነጋገራለን። መታየት ይኖርበታል። እንነጋገራለን ከጤና ጥበቃ ጋር እንዴት እንደምንፈታ ማለት ነው። ዩኒቨርሲቲ ሆስፒታል በሚመለከት በትንሹ ተነስቷል። ጉዳዩ ከዚህ ቀደም ግን አልፈታ ነውም። አሁን ጤና ጥበቃ፣ ትምህርት ሚኒስቴር እና ገንዘብ ሚኒስቴር በደንብ በዝርዝር መክረው የውሳኔ ሀሳብ ቢያመጡ ጥሩ። ዱዋል ፕራክቲስ ያው በህጉ እኛ ጋር አይፈቀድም እስካሁን ባለው ሁኔታ፣ አሁን ብናይ ብንፈትሽ እያለ ነው። ሊደርሺፕ በሚመለከት ኒፖቲዝም አለ፣ በዘመድ በምናምነው ቅጥሩ ምን ጥያቄ አለው? ኢትዮጵያ ውስጥ ይሄ ባህላችን አይደለም። ሕክምና ጋር ደርሶ እንዴት ይቀራል? በቃ ሰው ማለት እኮ ለኛ የእኛ ሰፈር ሰው ብቻ ነው ሌላ ሰው ሰው አይደል? ይሄን ከጭንቅላታችን አጥበን ካላጠፋን በስተቀር ሞያ ማመን ካልጀመርን በስተቀር ሕክምና የለም ብዬ ለማስተብ ይቸገራል። በብዙ መንገድ ይታያል። በተራ ሙያም ሳይቀር የሚታይ ችግር ስለሆነ የልብ ሕክምና በሚመለከት እህቴ፣ ብዙ ነገር ብዙ ቁም ነገር አንስተሻል። እናያለን እነጋገርበታለን ማድረግ የምንችለውን ነገር እንወያያለን። ከሚመለከታቸው ጋር ለምሳሌ ቀላሉ ብዬ የማስበው ዝም ብሎ ከአእምሮ ስለሆነ መነጋገር ይፈልጋል። ጤና ጥበቃ ሙያተኛ ቀጥሮ በትውስት ለማከሉ መስጠት ይችላል። ሙያተኛው ደመወዙ ምናምን ችግር ላይሆን ይችላል ይችላልና፣ አንዳንድ መፍትሄ ማድረግ ይቻላል። መነጋገር ጥሩ ነው። ትኬት ቢሸፈንና ሌላ ሀገር ብንሄድ ላልሹውም እሱም ጥሩ ሀሳብ ነው። አድርገውታል የእናንተ ሙያተኞች። እኔ ባህርዳርና ጅማ በነገራችን ላይ እስካሁን እዚህ ቤት ከመጣው ያስመረኩት ሕክምናን ብቻ ነው። ባህርዳርና ጅማ ሁለቱ ቤት ጠየኳቸው ሶማሌና ኤርትራ ሄደው እንዲያገለግሉ ነው። አገልግሎ መጥተውም አንድ ቀን አግኝቻቸዋለሁ። ከተመለሱ በኋላ ብዙ ተምረዋል፣ ብዙ አስተምረዋል። ዲፕሎማሲ ብቻ ሳይሆን ሙያውም እንደዛ ነው፣ ባህሪ ነው። እናንተን ያስተማሩ ሰዎችም አንቺ እንዳልሽው እኔ እስራኤሉ እንደማውቀው እዛ ሜጃቻቸው ከዚህ ቀደም እርዳታ ነው እያገዙ የሚያስተምሩት ያው ልብ ብቻ ሳይሆን ሕጻናትን ማዳን ለእነሱ እርካታቸው ስለሆነ እናንተም እንደዛ ብታደርጉ ዘርፈ ብዙ ጥቅም ስላለው ቢሰራበት ጥሩ ነው። ከዚህ በተጨማሪ ነርስ ኤክስፖርት ለማድረግ ከአንዳንድ ሀገራት ጋር ድርድር ጀምረን መቶ ለመቶ ነርስ ተምሮ እዚህ የሆነ ሀገር እየሄዱ እንዲሰሩ ሶስት አመት አራት ዓመት ገንዘብም ያገኛሉ። ከዛ ደግሞ ሲመለሱ ለእኛም ጥሩ ስለሚሆን አንዳንዶቹ እንቀበላለን ብለዋል። ብዙዎቹ የሚያነሱት የእናንተ ነርሶች አትቲዩዳቸው የሙያ ሳይሆን ባህልያቸው የሰርቪስ እንትን የለውም ይላል። ብዙዎቹ ኮምፕሌን ያሉት እሱ ነው። እሱም በስልጠና መመለስ ይቻላል። በተፈጥሮ እንደዛ አይደለንም፣ በጣም ሀምብል አዛኝ ህዝብ ነን። ግን ሙያውና ክፍያው ከመታከት ከመሰልቸት ሊሆን ስለሚችል በስልጠና ብዛት መቀየር እንችላለን ብለናል። ሙያተኞች በአብዛኛው እንደ በኮንትራት መልክ እየሄዱ አምስት አስር ዓመት ከሰሩ ሲመለሱ ማገዝ ይችላሉ። ብዙ ሰው እያፈጠነ ስለሆነ ይካካሳል። በዛ ኦቨርናይት የምንጠብቃቸውን ነገሮች ለምሳሌ ደሞዝ በሚመለከት ጥናቱን እናይና ብንጨምር ብንጨምር ዘጠኝ ሺህ ብር ላው ሰውየ እንደው በጣም ብንጨምር አምስት ወር ይጨምር ትርጉም የለውም። ስለመጨመር አሁን ይጨመራል አይጨመርም ብሎ መናገር የዘይት እና የምናምን ዋጋ ለመጨመር ካልሆነ መስተጋብር ዋጋ የለውም። ምክንያቱም ምን ያክል ነው ማድረግ የምንችለው ያው የምታውቁት ስለሆነ ማለት አንድ ኤግዛምፕል ልንገራችሁ። በጀት ከያዝን በኋላ ባለፈው ወር በሆነ ምክንያት ዘይት ጨመረ፣ በሆነ ምክንያት ሱካር ጨመረ። ታስታውሳላችሁ እና አንድ ቀን ማታ ነገ ነዳጅ ልንጨምር ነዋል ዋጋ ጨምሯል። ነዳጅ ገዝተን ምን አናመርት ነው ምን ያክል ነው ብንሸፍን ስላቸው አሁን ባለፈው እና በዚህ ወር ብቻ አንድ ቢሊዮን ብር ገደማ ሸፍነናል። አንድ ቢሊዮን ብር በየት ውስጥ ከሌለ ቀላል ነገር አለም፣ ታውቃላችሁ? ግን ነዳጅ ቢጨመር ስንት ድሀ ይጎዳል ዳቦ መበያደ ነዳጅ ለመጨመር ሳይነገር የሚደረገውን ሰብሲዲ ማንም ሪኮግናይዝ አድርጎ ኢትዮጵያ አዲስ አበባ ያለው ነዳጅ ጅቡቲ የለም፣ ኤርትራ የለም፣ ሰፈሩ በሙሉ የለውም። እንደዛ በጣም ርካሽ ነው እኛ ጋር መንግስት ይደጉማል። ድሮም ይደጉማል። በዚች ሁለት ወር ብቻ ተጨማሪ አንድ ቢሊዮን ብር ለድጎማ ወጥቷል። እሱ በተዘዋዋሪ እናንተ ጋር ይደርሳል፣ በተዘዋዋሪ ወላጆቻችሁ ጋር ይደርሳል። እንደዛ አይነት በርደን ያለበት ማክሮ ሌቨል ችግር ያለበት ሀገር መሆኑ ካልተገነዘብን እኛ ጋ የሚገባውን ብቻ ካየን ችግር ያመጣል። በዛ ሌብል ማየት ይኖርባቸዋል። በተቻለ መጠን ያነሳቻቸውን ጥያቄዎች አስተያየቶች